በጌታ ሰላም ሰላማችሁ በዚህት ይበል የሚል ወንድማችሁ፣ ዛሬ ስለ ማርያም የክርስቲያኖች ጥያቄና የመሐመድ መልስ በሚል ከቁርአን በመነሳት እንማማራለን። ለቻናሌ አዲስ የሆናችሁ ሁሌም ትኩስ መልእክት እንዲደርሳችሁ ቻናሌን ሳብስክራይብ እንድታደርጉና ቪዲዮውን ላይክ በማድረግ እንድትቀጥሉ እያሳሰብኩ የባለፈውን ትምህርት ክፍለ ጊዜ በማስታወስ እጀምራለሁ። ቁርአን ምዕራፍ 19 ቁጥር 28 እንዲህ ይላል፣ የአሮኒት አባትሽ ክፉ ሰው አልነበረም እናትሽም አመንዝራ አልነበረችም። ይሄ ማለት ማርያም የአሮን እህት እንደሆነች ነው የሚናገረው። ቁርአን ምዕራፍ 66 ቁጥር 12 ላይ ማርያም የኢምራን ልጅ ይላታል። ይሄ ማለት የማርያም አባት ኢምራን እንደሆነ፣ ወንድሟ አሮን እንደሆነ እነኚ ሁለት ክፍሎች ሲናገሩ ቁርአን ምዕራፍ 19 ቁጥር 27 እስከ 33 ያለውን ኢብን ከቲር ሲያብራራ ወንድሞቹ አሮንና ሙሴ እንደሆኑ ያሳየናል። እነኝን ካየን በኋላ እንዲሁም ቁርአን ምዕራፍ 3 ቁጥር 5 እስከ 36 ያለውን ስናይ ሙሉውን እናንተ እንድታዩ ባለፈው ማሳስብ ያለው የማርያም እናት ስሟን ማርያም ብላ እንደሰየመች ካየን በኋላ በአሮን እህት ማርያም እና በኢየሱስ እናት ማርያም መካከል የ1400 ዓመት ልዩነት እንዳለ ከዚህ ፊት ተነጋግረን ነበር። መሐመድ ስለ ክርስትናው የማያውቁ ሰዎች ጋር ሲሄድ አላ ተናገረኝ እያለ ማርያም፣ አሮን፣ ሙሴ ሌሎችንም ከዚህ ፊት ያየናቸውን ነገሮች እየጠቃቀሰ አላ ተናገረኝ አላ ተናገረኝ እያለ ሰዎችን እስልምና እንዲቀበሉ ሲያጃጅላቸው ቸው ሊቀበሉ ፈቃደኛ ያልሆኑትን ደግሞ በኃይል ሲያስገድዳቸው እና እስልምና እንዲቀበሉ እንደሚያደርግ በተለያዩ ክፍሎች አይተናል። ዛሬ ከመነሻችን እንዳልነው ክርስቲያኖች መሐመድን ስለ ማርያም ያወሩት ነገር አለና ሙራቢን ሹባ እንደተረከው እንዲህ ነው የሚለው ወደ ነጅራም በመጣው ጊዜ የነጅራ ክርስቲያኖች ጠየቁ። የአሮንይት ወይ አንቺ በቁራን ነበር ብለው ነው የጠየቋል። ከዛ እንዲህ አሉት። ሙሴ ከኢየሱስ ብዙ ዓመት በፊት ተወልዶ እንደነበረ ለነቢዩ መሐመድ ሲያብራሩ ያለን መልእክተኛ በተመለከቱ ጊዜ ያንን ነገር ጠየቁት። በቁርአን ስላለችው ማርያም እንዲሁም ስለ ሙሴ ሙሴ ከኢየሱስ ክርስቶስ ብዙ ዓመታት በፊት እንደተወለደ ነቢዩን ሲጠይቁ፣ እሱ ደግሞ እንዲህ ነው ያለው በዚያም የዕድሜ ዘመን ሰዎች ከመልእክተኞችና ከነሱ በፊት የነበሩ ታዛዥ ሰዎች ስሞችን ከነኛ ሰዎች በኋላ የነኛን የነቢያት ወይም ደግሞ የመልእክተኞችን ሰዎች ስም ለሰዎች ለመስጠት ይጠቀሙ እንደነበረ ነቢዩ መሐመድ ተናገረ። ይሄ ክፍል የሚገኘው ሳይ ሙስሊም 2135 ላይ ነው። ከዚህ ክፍል ተነስቼ ሙስሊሞችን ጥያቄ ጠይቃቸዋለሁ። የመጀመሪያ የነኛ ሰዎችን ቀድሞ የነበሩትን በነ ማርያም ዘመን፣ በነ ኢየሱስ የዚህ ምድር አገልግሎት ዘመን የነበሩ ሰዎችን መሐመድ ከየት አገኛቸው? ይጠቀሙ ነበር ሲል የዛ ዘመንን ባህልስ እንዴት አወቀ? እዛ ዘመን ላይ ይኖር ነበር? እዚህ ጋር አላ ተናገረኝ አላለም። ታሪክን እንደሚያውቅ ሰው ነው የተናገረው። ከአይሁዶች በላይ ወይም ከክርስቲያኖች በላይ ታሪክን ነቢዩ መሐመድ ያውቃል ወይስ ለነሱ መልስ ሲያጣ ነው? ቀድሞ ስለዚህ ታሪክ የማያውቁ ሰዎች ጋር አላህ እንዲህ ተናገረኝ፣ አላህ እንዲህ ተናገረኝ እያለ ቁራን ላይ ተናግሯል። እሺ አላህ ተናገረ። እነኝህ ሰዎች ጋር ሲመጣ ግን ሰዎቹ እውቀቱ ስላላቸው በዛ ዘመን የነበሩ ሰዎች በዛ የአደልጋዎችን የነቢያትን ወይም የአዋርያትን ስም አሁን ላይ በነሱ ዘመን ለሰዎች ይሰይማሉ ብሎ ነው የተናገረ አንደኛ እንደሚያገኛ የታወቀ። ሁለተኛ ጥያቄ ሙሴንና አሮንን ስያሜያቸውን በአንድ ቤተሰብ ውስጥ መሰየሙንስ የታወቀው የማርያም ወንድሞች ሙሴና አሮን ተብሎ የተጠሩት በዛ ዘመን ከ1400 በፊት የነበሩ የቤተሰቦቻቸውን ሃረ ሊጠቀም የወደደው ቤተሰብ መኖሩንስ ከታዲን መጽሐፍ ቅዱስ በቅርብ ርቀት ላይ ስለ ማርያምም የሚያውቁ ስለ ኢየሱስን የሚያውቁ ሰዎች ያልጠቀሱትን እሱ ሊጠቅስ የቻለው ከየትኛው ታሪክ መጽሐፍ አንብቦ ነው? ቁርአን ለስ ለምን አልጠቀሰም? ታሪኩን ካወቀ ያንን ቤተሰብ ካወቀ ቁርአን ለል ከዚህ ሶርስ አደኘው ለምን አላለም? ከዚህ ምንጭ አደኘው ለምን አላለም? ወይም አላህ ተናገረኝ ቁርአን ለ ካለ ቁርአን ያላ ቃል ነው እንደምትሉ ካለ እዚህ ጋር አላህ ተናግሮኝ ነው ያን ቤተሰብ ለምን አላለም? ምክንያቱም ክርስቲያኖች ስለዛ ቤተሰብ ታሪክ ስለሚያውቅ ነው። ሶስተኛ፣ ቁርአን ለ የጠቀሰውን ያላን ቃል ለምን እዚህ ጋር አልጠቀሰም? አላህ ነው ይህንን ቤተሰብ የገለጠልኝ ለምን አላለም? ሶስት ጥያቄዎች እንድትመልሱልኝ ይፈልጋሉ። ምክንያቱም የሚያውቁ ሰዎች ሲመጡ እነሱን ላብታለል ብሎ የሚሄደው የሰነፎችን መንገድ ነው። የማያውቁ ሰዎች ጋር ሲገናኝ ደግሞ አላህ ተናገረኝ ይላል። ሪሊ ቁርአን ያለ አካል ነው። እሱን ቀጣይ በደንብ እናየዋለን። በደንብ ሊያብራራ የሚችላቸው ከአዲዞች በደንብ ሊጠቅሰው የሚችለዋል። ማንጻፈው እንዴትስ አይነት መልእክት ተጻፈ የሚለውን በስፋት እናያለን። ይህን ያልኩ የዛሬ ትምህርቴን በዚህ አበቃለሁ። እግዚአብሔር ይባርካችሁ። ቀጣይ ክፍል ላይ በሌላ ርዕስ እስክንገናኝ የጌታ ሰላም ከእናንተ